አልጋ መለየት ወይ ደግሞ በአልጋ ጉዳይ ወይ ደግሞ በሴክስ ጉዳይ እናረጋለን፣ አናረግም፣ ገላሽናት ከልኬኝ ከልኬኝ የሚለው የብዙ ባልና ሚስቶች ጭቅጭቅ ነው። በተለይ ኢትዮጵያ ውስጥ በሚሊዮን የሚቆጠሩ ባልና ሚስቶች በጣም የሚያማምር የሚገራርም ቤት አላቸው። ከዛ የተነሳ እሷ ከፈለገ ይዛ ትተኛለች፣ እሱ ከፈለገ ዚጋ ይተኛል። እሷ ከፈለገች ሴክስ ያረጋሉ ትላለች፣ ከፈለገች ደግሞ አላረግም ትላለች። ለመለያየት የሚያበቃ የብዙ ሰዎች የጠዋትና ማታ ጭቅጭቅ፣ አልጋ መለየት ወይ ደግሞ በአልጋ ላይ ለመጣጣም ወይ ደግሞ በፈለጉት ቀን ግንኙነት አረጋለሁ ወይ ደግሞ አላረግም ማለት፣ ይሄ ጉዳይ ብዙዎቹን ያጣላል። በተለይ በተለይ እናንተ ትዳራችሁን ሰላም ቤታችሁን ሰላም ማድረግ የምትፈልጉ ከሆነ የመጀመሪያ ትኩረት አድርጋችሁ ልትሰሩባቸው ከሚገቡ ዋና ዋና ነገሮች አንዱ የመኝታ ጉዳይ ወይ የአልጋ ጉዳይ ስለሆነ ባልና ሚስቶች በዚህ ጉዳይ ላይ ተመካከሩ። ቤታችሁን፣ አልጋችሁን መኝታችሁን ማሳመር ለምትፈልጉ ደግሞ ጆይ ስታር ፈርኒቸር የሚያማምሩ አልጋዎችን ከአምስት ዓመት ዋስትና ጋራ እንዲሁ ደግሞ የሚያማምሩ ሶፋዎችና የምግብ ጠረጴዛዎችን ይዤላቸው መጭች ያለው ትዳራቸው የሰላም ትዳር የፍቅር ትዳር ያድርግላችሁ ብለዋል። ከዚህ በታች ባለው ስልክ ደውሎላቸው፣ አመሰግናለሁ።